የውስጥ ደዌ ህክምና ማዕከል ሆነናል አድራሻችን ፒያሳ በአቡነ ጴጥሮስ አደባባይ በኩል ዮሐንስ ቤተ ክርስቲያን መዳረሻ ላይ እንገኛለን ጽጌሬዳ አናንያ የእናቶች የህፃናት የአዋቂዎች የቀዶ ጥገናና የውስጥ ደዌ ህክምና ማዕከል ይህ አዋዜ ሰበር ነው የሰማኒያ ዓመቱ የኡጋንዳው ፕሬዚደንት ዩዌሪ ሙሴቪኒ በሚቀጥለው ዓመት በሚካሄደው የአገሪቱ ጠቅላላ ምርጫ ላይ ለፕሬዝደንትነት እንደሚወዳደሩ አስታወቁ። ሙሴቪኒ ለ40 ዓመታት ገደማ የተንሰራፋ ሥልጣናቸውን በአዲስ የምርጫ የሥልጣን ዘመን ለማራዘም መወሰናቸውን ያስታወቁ ትናንት ቅዳሜ ነበረ። ከእሳቸው ጋር አርባኛ ዓመቱን የሥልጣን ጊዜውን ለማክበር የተዘጋጀው ብሔራዊ የተቃውመው ንቅናቄ ኤንአርኤም ናሽናል ሬዚስታንስ ሙቭመንት ስልጣን የያዘው በፈረንጅ 1986 ነበረ። በሙሴቪኒ መሪነት ለአምስት ዓመታት የእርስ በርስ ጦርነት ከተዋጋ በኋላ ነበረ በድል አድራጊነት ሥልጣን የተቆናጠጠው። ፓርቲው ኤንአርኤም መሪያቸውን ወደ ኡጋንዳ አባትነት ያዘነበለ ማራቶን ስልጣናቸውን ተግባራዊ ለማድረግ ገጥሟቸው የነበሩትን ሁለት ሕገ መንግሥታዊ ችግሮች ለማስወገድ ሕገ መንግሥቱ ላይ መጠነኛ ቀዶ ጥገናዎች ማድረጉ ይታወቃል። ሁለቱ በቀዶ ጥገና የተወገዱ እክሎች አንድ ሰው ፕሬዝደንት ሆኖ የመቀጠል የሥልጣን ዘመን ገደብና ዕድሜ ነበሩ። ሙሴቪኒ ስልጣን እንደ ቡና ሶስ የሚያፋሽክ መሆኑን ባላወቁበት ተላላ የጎልማሳ ዕድሜ ላይ ሆነው አንድ ሰው ከሁለት የሥልጣን ጊዜ በላይ እንዳይመረጥና ዕድሜው ሰባ አምስትና ከዛ በላይ የሆነ ደግሞ ለፕሬዚደንትነት እንዳይወዳደር ወይም ፕሬዚደንት እንዳይሆን የሚያግድ ሕገ መንግሥት አስረቅቀው አጸድቀው ነበረ። ምዕራባውያንም ለአፍሪቃ የሚበጃት ሞዴል ሕገ መንግሥት ብለው ከሼክስፒር ስነ ቃላት በመዋስ በግዙፉ አሞካሽተው እንደነበረ አይዘነጋም። ሙሴቪኒ ባላቋረጠ የሥልጣን እርምጃቸው ያለ ሁለቴ ፕሬዝደንት መሆን አይቻልም የሚለውን እባጭ በቀዶ ጥገና ማስወገድ ነበረባቸው መጀመሪያ። ምንም እንኳ ቀዶ ጥገናው ለሀገሪቱ የዲሞክራሲ ተስፋ ህመም መሆኑ ባይካድም እርምጃውን ቀጥለው ስድስተኛው ዙር ፕሬዝደንታዊ ምርጫ ላይ ሲደርሱ ደግሞ የዕድሜ ጣራ እንቅፋት ገጠማቸው። 75 ዓመት የሞላው ፕሬዝደንት መሆን አይችልም የሚለው፣ እሱም እንደዚሁ በቀዱ ጥገና ተወገደ። አሁን ሙሴቪኒ በ80 ዓመት ዕድሜያቸው ለሰባተኛ ዙር ውድድር ራሳቸውን አጭተዋል። የ66 ቢሊዮን ዶላር የአገሪቱን ኢኮኖሚ በሚቀጥሉት አምስት ዓመታት ወደ 500 ቢሊዮን ዶላር አደርሰዋለሁ ብለዋል። ኢሳያስ እንግዲህ ዩዌሪ ሙሴቪኒ በተለይ እሳቸው ለየት የሚያደርገው አፍሪካ በአፍሪካ የስልጣን ቆይታ ተሞክረው ወይም ልማድ 80 ዓመት ወጣት ባያስ ብልም ያልተለመደ አይደለም። ኢሳይያስ ነገር ግን በተለይ በነዛ በሺህ ዘጠኝ መቶ ሰማንያዎቹ ከኮሚኒዝም መውደቅ በኋላና አሜሪካ ብቸኛዋ ልዕለ ኃያል መሆኗን ባረጋገጠችበት የሰማንያዎቹ የመጀመሪያ ግማሽ ወዲህ ግን ዲሞክራሲ እንግዲህ በአምባገነንነት ላይ ማወላዳድል ተቀላይቷል፣ በሚል ሳቤ በዛን ወቅት ወደ ስልጣን የመጡ ሁሉ አዲስ የዲሞክራሲ እሸት ተደርገው መቆጠራቸው የሚታወስ ነው። ከነዚህ እሸቶች መካከል ነበሩ ዩዌሪ ሙሴቪኒ። ሕገ መንግስቱም የምዕራባውያኑን ፍላጎት ልክክ ባለ መልኩ ያሟላ ነበረ። አንድ ሰው ከሁለት የስልጣን ዘመን በላይ እንዳይመረጥ ሺ ጊዜ ቢወደድም ሁለተኛ በእድሜው ደግሞ 75 ዓመት የሞላ ከዙፋን ላይ እንዳይቀመጥ፣ እነዚህ በጣም ምዕራብያንን ጮቤ እያስረገጡና ዩዌሪ ሙሴቪኒን ጨምሮ በጣም ይኖ እንትኖችን ያንቆለጳጰሱበት እንደነበር አንረሳም። አደን አሁን በመጨረሻ እንግዲህ እንደምታየው ዩዌሪ ሙሴቪኒ እነዛን ሁለት እባጮች በቀዶ ጥገና አስወግደው አሁን በህይወት እስካሉ ድረስ ስልጣን ላይ መቀጠል የሚያስችላቸውን ሁኔታ በዚህ መልኩ አመቻችተው አሁን በሰማንያኛ ዓመታቸው ለአዲስ ምርጫ በመዘጋጀት ላይ ናቸው። በ2026 ነው የኡጋንዳ ምርጫ። እንግዲህ ዓለም በእኛ ሀገር አባባል እኔ ልጤ የተራሰ መቃብሬ የተቆፈረ ልጤ የተራሰ ነው ይባላል እና ይሄ ማለት የዓለማዊውን ጉዞህን ጨርሰህ ወደ መንፈሳዊ ጉዞ አርፍ ደህ የምትሄድበት ማለት ነው። ወይም ስጋው ደሞ የምትቀበልበት ስጋው ደሞ የምትቀበልበት። የአፍሪካ መሪዎች ካልሞቱ በስተቀረ ስልጣን አይለቁም ማለት ነው። ሌላው ደግሞ ምን አለመሰለህ፣ ዓለም አንድ መንግስት ያወጣውን ህግ ለእሱ እንዲያመቸው እያደረገ በየጊዜው ማሻሻል የአምባገነንነት ዋናው መለያ አይደለም ወይ? አንተስ እንደው እንዴት ታየዋለ? አሁን እንኳ በአፍሪካዊነቴ ሙሴቪኒን ደግፌ መከራከር አለብኝ። አሁን በዓለማችን በተለይ ሰላም የነሱን ወደ ፍጻሜ ጦርነት እያቃረቡን ያሉት ያለ መሪዎች በሙሉ ሰባቤቶች ናቸው። ስለዚህ በአፍሪካ ላይ የተለየ አድርጌ ዩዌሪ ሙሴቪኒን ልወርፋቸው አልፈልግም የራሽያው ፕሬዚደንት ቭላዲሚር ፑቲን 72 ወይም 73 ዓመታቸው ነው አሁን የቻይናው ፕሬዚደንት ሺጂፒንግ 71 ዓመታቸው ነው አሁን 72 የአሜሪካው ፕሬዚደንት ዶናልድ ትራምፕ 78ኛ ዓመታቸውን ይዘዋል የቱርኩ ፕሬዚደንት ኤርዶጋን ከሰባ በላይ ናቸው። በትክክል ፕሮባብሊ ሰባ ሁለት ሰባ ሦስት ይሆናል። ወደዚህ ስመጣ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያው ሰባ አምስት ዓመታቸው ነው። የኢራኑ መንፈሳዊ መሪ አሊ ካሜኒ ሰማንያ ስድስት ዓመታቸው ነው። የሊባኖስ ፕሬዝደንት አሁን የጄኔራል ሚሼል ኦልጅ አባትዮ እንኳ እድሜያቸው የበዛ ነው። ሰባ ውስጥ ሊገቡ ይችላሉ። ሞስት ላይ ግን እሳቸው ስልጣን ለቃው ልጃቸው ነው ያለው። ስለዚህ ይህንን ግምት ውስጥ ስናስገባ ሙሴቪኒን በእውነት የተለየ አድርጌ ልጫናቸው ለወቅሳቸው አልፈልግም። ምክንያቱም ይሄ አሁን የዓለም ውነታ ሆኖ ነው የማየው። የአሜሪካው የቀድሞ ፕሬዚደንትን በላቸው ጆ ባይደን አሁን 82 ዓመታቸው ነው። አሁን በቀደም ለትናን ነው ከሥልጣን የወረዱት እና በ81 ዓመታቸው በግራ በኩል ገብተው በቀኝ በኩል እየወጡ ሰው እየመለሳቸው እየሳቱ የሞተውን አለያ ማት ነገር ታዘበናል። አደን ማት ነገር አይተናል። ሙሴቪኒ ቢያንስ ሜንታል ፋካልቲያቸው እስካሁን ድረስ የታየበት ችግር የለም። ምናልባት አንዳንድ ሲናገሩ እንትን የሚሉት ነገር አለ። ስለዚህ ከዚህ አንጻር አሁን አፍሪካን ብቻ ወስደን ተጠያቂ ልናደርጋት አንችልም። እና የዲሞክራሲ ቀንዲል የሆነችው ዩናይትድ ስቴትስ አሜሪካ ብታምንም ባታምንም ላለፉት 16 ዓመታት ከኦባማ በኋላ የሁለት ሽማግሌዎች ፍልሚያን የሆነው የአገሪቱ ዲሞክራሲ ጆ ባይደን ቨርስስ ዶናልድ ትራምፕ። ይሄ ነው የሆነው። ከኦባማ በኋላ ዶናልድ ትራምፕ መጡ። ዶናልድ ትራምፕን ጆ ባይደን አሸነፉ። እንደገና ዶናልድ ትራምፕ ጆ ባይደንን አሸነፉ። ስለዚህ ላለፉት 16 ዓመታት አሜሪካ ልጅ እግር ተወዳዳሪ ማቅረብ አልቻለችም። ስለዚህ ይህንን ግምት ስናስገባ፣ ትሬንዱ አሁን ዋነኞቹ የስልጣን ቦታውን ተቆጣጥረው የሚገኙት የዓለማችን ቁልፍ መዲናዎች እድሜያቸው በእድሜያቸው በገፉ ሰዎች ነው፣ እና ከዚህ አንጻር ይህንን ኃጢአት፣ ይህንን ሸክም ከሙሴቪኒ ላይ ያነሳላቸዋለሁ። አያስደንቅም ምናልባት በሰማንያ ዓመቱ ለውድድር የገባ በሰማንያ ዓመቱ ላይ ግን የተወዳደረ የለም የሚል ከሆነ ጥያቄ ምናልባት ከዚህ አንጻር ልክ ልትሆን ትችላለህ።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 ይጀምራል የምስራች ነው። የአንድ አክሲዮን ዋጋ አንድ መቶ የአሜሪካን ዶላር ነው። ለመጀመሪያ ዙር ለሽያጩ የተለቀቀው የአክሲዮን ብዛት ሃያ ሺህ ብቻ ነው። አክሲዮኑን ባለ ሀብቶች ሙሁራንና ምሁራንና ማንኛውም ከሊቅ እስከ ደቂቅ ተጠቃሚዎች እንድትገዙ ተጋብዛቸዋል። ለተሟላ መረጃ በስክሪኑ ላይ ባሉት አድራሻዎች ያናግሩን። ዓለም እንግዲህ አሁን በዚህ ውድድር ማን ያሸንፋል ብሎ መጠየቅ መቼስ ወንጀል አይሆንም አይደል? ወንጀል አይደለም። ወንጀልም ቢሆን አያሳስርም። ግን መቼም የእሳቸው ተወዳዳሪ ደግሞ በጣም የሚገርመኝ ኡጋንዳ፣ ኦኬ፣ ተወዳዳሪ የኖሮ ስልጣን መቀየር ቢኖር ጥሩ ነው። በምዕራባውያን ዘንድ ይሄ ያለበት ምክንያት በተለይ አውሮፓያኖቹ ጋር ይህን እያየን ነው። አሜሪካን ብትሆን ዞሮ ዞሮ በአራት ዓመት ነው የምትቀይረው። ዓላማው ምንድን ነው? አንድ በተረጋጋ መሰረቱ በጠበቀ ሀገር ውስጥ በየጊዜው ሀገሪቱን እየገለቡ የመሄድ ሂደት ነው አይደለም። ስለዚህ አዲስ ሀሳብ፣ አዲስ አቀራረብ ሁሌ ያስፈልጋል። ነገር ግን መርከቡ መርከቡ የጉዞውን መስመር ሳይለቅ ደህንነቱ ሳይናወጥ እንደተጠበቀ በሰላማዊ ጉዞ ሁሌም ወደ ወደቡ እንዲደርስ ለማድረግ የሚያግዙ ተቋማት አሉ በምዕራባውያን። እነዚህ ተቋማት ደግሞ ሕገ መንግስቱ እውን ያደረጋቸው ናቸው። ስለዚህ በእነሱ በምዕራባውያኑ ዘንድ ሕገ መንግስቱ ህያው ነው። ሕገ መንግስቱ ይደመጣል። ሕገ መንግስቱ ይከበራል እና ሕገ መንግስቱ ላይ የጸኑ ተቋማት ጊዜያዊ መንግስቱ ወደ ቀኝም ወደ ግራም ያለቅጥ ራሱን እንዳይለጥጥ ወይም ደግሞ መርከቧን እንዳያላትማት እንዳያጋጫት፣ እንዳይሰነጥቃት ይጠብቃሉ ማለት ነው። ስለዚህ በዚህ መንገድ ዲሞክራሲ ምን ጥቅም አለው ብለ ብትለኝ፣ ለምሳሌ የአሜሪካንን ብንወስድ በየስምንት ዓመቱ ወይም አንድ ፕሬዚደንት ከሁለት ጊዜ በላይ መምራት አይችልም። ፕሬዚደንት መሆን አይችልም። ለምሳሌ ባራክ ሁሴን ኦባማ ለሶስተኛ ጊዜ ቢወዳደሩ ኖሮ ያሸነፉ እንደነበር የጻፉ የመሰከሩ አሉ። ሕገ መንግስቱ ግን አይፈቅድም። ሁለት ጊዜ ካደረግ በፕሬዚደንት ከቆየ መውረድ ነው ያለብህ። ሌላ አዲስ ኃይል፣ አዲስ ሰው መምጣት አለበት። ይሄ ለሀገሪቱ አዲስ አስተሳሰብ፣ አዲስ አቀራረብ፣ አዲስ ሰው፣ አዲስ መንፈስ የመስጠት ዓላማን የያዘ ነው። ስለዚህ ሀገሪቱን የሚያድስ ነው ማለት ነው በየስምንት ዓመቱ እና በዚህ መንገድ ስታየው ዲሞክራሲን ትወደዋለ። በሌላ በኩል ግን እውነቱን ለመናገር ይሄ በምዕራብያኑ በኩል ያስቀመጥኩልን ነው እንግዲህ ያሉትን፣ ህገ መንግስቱ ያው ነው እሱ ያቋቋማቸው ተቋማት ሂያው ናቸው ወደ እንደ አፍሪካ ያለ ሀገር ደግሞ ስትመጣ በአመለካከት ብዙም ማዕላ ምንም እኔ በዚህ ኢኖ አፍሪካ ውስጥ ሰውየው ከቻለ እና በህዝቡ በህዝቡ ስራው ተግባሮቹ ለህዝብ ፍትህ፣ እኩልነት እና አገርነት አየ ለህዝብ አገርነት፣ እኩልነት፣ ፍትህንና እድገትን ማረጋገጥ እስከቻለ በአፍሪካ ውስጥ አንድ ሰው እንደ በኔ ወስጥ ባል ቢያንስ አራት ጊዜ መመረጥ እድል ይኑረ ባይነኝ። ለምንድን ነው በአፍሪካ ውስጥ መጀመሪያ የሚያስፈልግ ነገር ህገ መንግስትን ያለ ሴራ ህዝብን ተጠቃሚ በማድረግ አጠቃላይ ህዝብ ላይ ገብተዋል። ኡጋንዳ፣ ኡጋንዳውያን ላይ የተመሰረተ ህገ መንግስት እንደ ዜጋ እንደ ሀገር የሁሉ ሁሉንም በኩል የሚያይ ያለውን ጸጋ እጁ ላይ ያለውን ጸጋ ይዞ መቀጠልና ማሻሻል ማበልፀግ ማራመድን መሰረት ያደረገ ጤናማ ህገ መንግስት ታወጣለ። ከዛ በኋላ እዛ ህገ መንግስት ላይ ተመስርቶ የሚቋቋሙ ተቋማት አሉ ህገ መንግስቱን የሚጠብቁ ህገ መንግስቱን የሚከተሉ ህገ መንግስቱን የሚያራምዱ በዛ አግባብ የሚመረጥ መንግስት ከቻለ ቅድም እንዳልኩ ግልጽ በሆነ በነዚህ እሴቶች ላይ በተመሰረተ ሁኔታ በሚካሄድ ምርጫ አራት የስልጣን ዘመን ቢኖረው ደጋፊ ነኝ እኔ። ለምሳሌ አንዱ የስልጣን ዘመን የኡጋንዳ አምስት ነው። አምስት ቢሆን ሀያ ዓመት ችሎታ ካለው ቀናይነቱ ካለው እና በህዝብ ተመልሶ ለመመረጥ ለሀገሩን ለማገልገል ሀገሩን ለማገልገል ያን ያህል ተነሳሽነት ካለው ሀያ ዓመት ትድላለሁ ማለት ነው። ከቻለ ከበቃ እነዚህን ውጤቶች ሊሰጥ የሚችል ከሆነ የዜጋውን ደህንነት፣ የሀገር ደህንነት፣ እኩልነት፣ ፍትህ እና እድገትን ምን ማለት መሰለ መላ ሀገሪቱ ከፖለቲካ ቱማታ ወጥታ ወደ ስራ እንድትገባ ሰዎች ሀገራቸውን እንዲወዱ ሀገራቸውን እንዲያከብሩ እና ህብረት፣ አንድነት፣ ወንድማማችነት እንዲኖራቸው እንደ ቻይና ማለት ነው። ባጭሩ የሚፍለከልክ ለስራ የተጋ አንተም ከፊት ለፊት እየቀደምክ ወደ ስራ የሚያስገቡ መንገዶችን፣ ህጎች ወደ ስራ ወደ ስራ ማህበረሰቡን ወደ ስራ የሚከቱ ርት ፍትህ፣ እንደዚህ ይሄን ካረጋገጥክ ይገባል። አየ አንተ እንዲህ አይነት ሆነ፣ ሀያ ዓመት ስትቆይ መሰረቱን ታጸናዋለህ፣ የሀገሪቷን መሰረት ታጸናለህ። ከዛ ቀጥሎ ከአንተ በኋላ የሚመጣው ደግሞ በጣም ይቀለዋል። አየህ ሀገር ሰሪ አይደለም ሀገር አፍርሶ ልገንባ ባይ ሊሆን አይችልም። የተሰራች ሀገር አለች፣ ናያችን ሀገር እኔ ደግሞ ወደ የትኛው ምዕራፍ ልግባ ብሎ የሚል ራሱን ለዚህ ያዘጋጀ በትምህርት በስነ ምግባር በዲስፕሊን በመንፈስም ሆነ በአካላዊ ንጽህና ራሱን ያረቀና የሕዝብ ውዴታና ክብር ያለው ሰው ይመጣል ማለት ነው። እና ከዚህ አንጻር እኔ በዚህ ነው የማየው። አፍሪካ የግድ የምዕራቡን ኮፒ ማድረግ የለባትም። መራኮቻ ነው የሚሆነው። መራኮቻ ነው የሚሆነው። ይህን ካልኩ በኋላ የሙሴቪኒ ግን በሚቀጥሉ አመት ሲወዳደሩ ለሰባተኛ ጊዜ ነው። አለም ሙሴቪኒ ምን አይነት መሪ ነበሩ? በስልጣን ላይ በነበሩበት ጊዜ ሀገራቸውን በሰላም በፍቅር ያስተዳድሩ የነበሩ መሪ ናቸው ወይ? ኢኮኖሚካሊስ የነበራቸው አስተዋጽኦ ለሀገሪቷ ምን ያህል ነው? እኔ የጠለቀ ግንዛቤ የለኝም፣ ግን ዝም ብለህ አንዳንድ ከርቀት የምታውቃቸው ነገሮች አሉ። ለምሳሌ ከጎረቤት የአፍሪካ ሀገሮች የሄዱ ብዙ ሰዎች ኡጋንዳ ውስጥ ገብተው ስራ መጀመር ይችላሉ። በእውነት ነው የምነግርህ። አንዳንድ ከሰለጠኑ ሀገሮች በስደት ሄደው የተባረሩ እና በዚህ በሩዋንዳ በኩል የመጡም በድንበር አድርገው ኡጋንዳ ነው የሚገቡት፣ ገብተዋል። አሁን ኡጋንዳ ገብተህ የምታደርገው ነገር አብትዩ ነገር ግን ኡጋንዳ እንደ ሀገር ትመቻለች። ገብተህ ወደ ስራ ውስጥ እንድትገባ ሁሉ እድል አላት። ይሄ ማለት አገሬው ኖሮ ማለት ነው። እውነቱን ለመናገር በሙሴቪኒ ጊዜ ሰላም የጠገበች ሀገር ነች። ከከባድ ይቅርታ ጋር ኡጋንዳ ሰላም የጠገበች አገር ነች። የጦርነት ድምፅ የመጨረሻው ጦርነት ማለት ይቻላል ከሚልተን አቦቴ ጋር ነው የተዋጉት። ሙሴቪኒ እና ሚልተን አቦቴን ነው የገለበጡት፣ በወታደራዊ መንግስት በ86 ማለት ነው። አንደኛ ይሄን ማድረግ ችለዋል። ሁለተኛ በአንጫራዊነትም የውስጥ አሁን ያልኩ የውስጥ መረጋጋቷ የፖለቲካ ትሟታ የለባትም። ኢስ ጀስት ዩጋንዳ ዩጋንዳውያን ናቸው። እና በብዙ መንገድ ሳይ እውነቱን ለመናገር እድሜያቸው መግፋቱንና በስልጣን ላይ መቆየታቸው እንደው አበዙት ሊያሰኘኝ ቢችልም መቼም ያችን ባርኔጣቸውን ታውቃለህ፣ ያችን ባርኔጣቸውን ካየሁበት ጊዜ ጀምሮ ሙሴቪኒ አይለቁም የሚል እምነት ነበረኝ። መቼም ማንኛውም ሰው ምልክት አለው። የደቡብ ሱዳኑ ደግሞ ያቺም ይዟት ከዛራ እና ሙሴቪኒ እውነቱን ለመናገር ለኡጋንዳ ሰላምና ደህንነት አምጥተዋል። ከሆነ ጥያቄ ይዛያዝ እኔ አፌን ሞልቻ አምጥተዋል ነው እምለው። ለኡጋንዳ ሰላምና ደህንነት ያመጡ ናቸው። አይ ቲንክ ከሱም ጋር እንግዲህ ሰላምና ደህንነት ካለ እወደድክም ጠላህም፣ በዚህም ሆነ በዚያ የኢኮኖሚ እድገትም አለ። የኢኮኖሚ እድገትም አለ። አሁን እሳቸው ትንሽ የበዛብኝ የሀገሪቱ ጂዲፒ ዓመታዊ አጠቃላይ ምርት 66 ቢሊዮን ዶላር ነው። አሁን ኢሳያስ፣ ይህም ራሱ በቀላሉ የተገኘ አይደለም። ትልቅ መርታ ነው። ትልቅ የኢኮኖሚ መርታ ላይ ነው ያለችው ሀገሪቱ እና ይህንን በሚቀጥሉት አምስት ዓመታት አምስት መቶ ቢሊዮን ዶላር አደርጋሉ አሉ። ትንሽ አምቢሼስ ይመስላል። ወደ ስምንት እጥፍ ገደማ ማለት ነው። እዚህ ላይ ኩስችን አለኝ። አሁን ደግሞ ትንሽ እድሜያቸውም ሰማንያ ነው። እስቲ ስልጣን ላይ የራሱ ጤንነት ሲፈቅዳል ወይ የአእምሮ የአካል የሚሉትን ነገሮች የምንመለከተ ይሆናል። በነገራችን ላይ የሳቸው ተወዳዳሪ ቦቢ ዋይን የሚባል ነው። አሁንም ይወዳደራል ያሉ፣ የተቋሚ ዘፋኝ ነው የታወቀ ዘፋኝ ነበረ። እና ከዘፋኝነት ወደ ሀገር መሪነት ለመምጣት እየታገለ ያለ ሰው ነው። እንግዲህ፣ በሀገራት ታሪክ እስካሁንም ማቀውኔ የእግር ኳስ ተጫዋች የእግር ኳስ ተጫዋች ወደ ፕሬዚደንትነት የመጣባት ሀገር ላይቤሪያ ናት፣ እና ሀገሩን በጥሩ ሁኔታ መርቶ የስልጣን ዘመኑን ጨርሶ ወርደዋል፣ አለ ጆርጅ ዊሃ። መቸም ጆርጅ ዊሃ ቬነስ ነው። የጣሊያኑ ምን ቡድን ላይ ነው ያገባውን ጎል አንረሳውም፣ ከመሃል ሜዳ ጀምሮ ስለዚህ ይሄ ደግሞ የታወቀ ዘፋኝ ነው። ይሄንን ነገር ለመድገም ይፈልጋል። ብዙዎቹ ብዙ እንግልት ደርሶበታል። መሳሪያ ሕገወጥ መሳሪያ ይዛል ተብሎ ማናቸው ሙሴቪኒ ወታደራዊ ፍርድ ቤት ገትረው ትንሽ መደቋቆስ ነገር ደርሶበት ታስሮ ይፈታል። እንደዚህ ይባላል። እስታሁን ግን አላቆመም። በነገራችን ላይ ስሙ ቦቢ ዋይን ነው። ቦቢ ዋይን ነው ስሙ በቅጽል ስሙ ቦቢ ዋይን ነው የሚሉት በሚወድ ሰዎች ስሙ ቦቢ ወይን ማለት ነው። ደግሞ አሁን እንደሱ ነው ፕሬዚደንት የሚሆነው ሊበጠብጠን ነው ብለው የሚያስቡ ደግሞ ካሉ ቦቢ ጠጆ ብለል ተርጎ እና እውነተኛ ስሙ ሮበርት ኪያጉኚ ነው የሚባለው ደስ የሚለው ነገር እሱም እንዲሁ እየታገለ ማለት ነው። እየወደቀ እየተነሳ አሁን ለሰባተኛ ጊዜ ሙሴቪኒም ይገጥማቸዋል። በሚቀጥለው ዓመት በጉጉት የምንመለከተው ይሆናል እና ሙሴቪኒ ከጠየከኝ እኔ ለፈጠሩት ሰላም የኡጋንዳውያን ሀገር ናት ኡጋንዳ፣ ለዚህ ትልቅ ክሬዲት ነው የምሰጣቸው። ሁለተኛ ደህንነቷ በስልጣን ዘመን በቆዩበት አርባ ዓመት ገደማ እንደምሰማው ነው ጫ ያለች ሀገር ነች። እንደገና ደግሞ ያው ከደህንነት ጋር ከሰላም ጋር እውነተኛ ተጨባጭ እድገት ይኖራል። ዜጎች ደስተኞች ናቸው ብዬ ነው የማስበው። ስለዚህ ዩዌሪ ሙሴቪኒ እንግዲህ ለሰባተኛ ጊዜ ይወዳደራሉ። ትንሽ ይሄ እድሜ ነው የራሱ ችግር አለው። ቢሆንም ኮሜንት ላደርግባቸው አልፈልግም። ይሄ ነው ኢሳያስ በአጠቃላይ